በዚህ ቪዲዮ ላይ የደም ስሮችን ወይም ደግሞ የደም ቧንቧን ሊያጸዱ የሚችሉ የልብ በሽታን የሚከላከሉ አስር አስደናቂ ምግቦችንና ጥቅሞቻቸውን በሚገባ የምነግራችሁ ይሆናል ማለት ነው የደም ስር ቧንቧ መዘጋት ወይም ደግሞ በተለምዶ አስሮስክለሮሲስ የምንለው በበርካታ ምክንያቶች ይከሰታል የልብ በሽታ ዋና ምክንያትና መንስኤ ነው በከፍተኛ ኤልዲኤል ኮሌስትሮል አማካኝነት፣ ዝቅተኛ ኤችዲኤል ኮሌስትሮል፣ ከፍተኛ የደም ግፊት ካለባችሁ፣ ማጨስ፣ የስኳር በሽታ፣ ውፍረት፣ ዘና ያለ የአኗኗር ዘይቤ፣ እንቅስቃሴ ያልታከለበት ጤናማ ያልሆነ አመጋገብ፣ በተለይ ትራንስፋት፣ ስኳር እናም የተቀነባበሩ ምግቦች የበዛበት አመጋገብ፣ ስር የሰደደ ኢንፍላሜሽን፣ ኦክሲዲቲቭ ስትረስ፣ ዘረመል፣ ዕድሜ ስር በሰደደ የኩላሊት በሽታ አማካኝነት፣ በሜታቦሊክ ሲንድረም በእንቅልፍ አምፒኒያ ከፍተኛ የአልኮል መጠጥን የምስጠጡ ከሆነ ከፍተኛ የትራይግሊሰራይድ መጠን በውጥረት በአውቶ ኢሚዩን ዲዚዝ በሆርሞን መዛባት በደካማ የአፍ ንጽህና ለአየር ብክለት በመጋለጥ በኢንሱሊን ሬዚስታንስ አማካኝነት በከፍተኛ የሆሞሳይስቴን መጠን በኢንፌክሽኖች አማካኝነት፣ በቫይታሚን ዲ እጥረት፣ በተወሰኑ መድኃኒቶች፣ መርዛማ ንጥረ ነገሮች እናም በከባድ ብረቶች ለምሳሌ እርሳስና ሜርኩሪ፣ ከፍተኛ በዩሪክ አሲድ መጠን፣ የንጥረ ነገር እጥረት ካለ ለምሳሌ የማግኒዥየም እናም የቫይታሚን ኬቱ እጥረት አማካኝነት፣ ስር የሰደደ የጭንቀት ሆርሞኖች ወይም ደግሞ ኮርቲሶል ለረጅም ጊዜ ለቅዝቃዜ በመጋለጥ የአንጀት ማይክሮባዮም አለመመጣጠን፣ ከፍተኛ የሆነ የሶዲየም መጠንን በመውሰድ በድርቀትናም በአመጋገብ ውስጥ በአንቲኦክሲዳንት እጥረት አማካኝነት ለአስትሮስክለሮሲስ ወይም ደግሞ ለደም ቧንቧ መዘጋት ልትጋለጡ ትችላላችሁ ማለት ነው። የደም ቧንቧ ተዘጋ ወይም ደግሞ አስትሮስክለሮሲስ ተከሰተ ማለት የልብ ድካም ያጠቃቸዋል፣ ድንገተኛ የሆነ ሞትም ሊከሰት ይችላል። ታዲያ ጤናማ አመጋገብ በደም ስሮች ውስጥ የቅባት ወይም ደግሞ የፕላክ ክምችት እንዳይፈጠር በማድረግ የልብና የደምስር ጤናን ለማሻሻል ይረዳል። የደም ስሮችን ወይም ደግሞ የደም ቧንቧን ሊያጸዱ የሚችሉ አስር አስደናቂ ምግቦችና ጥቅሞቻቸውን በዝርዝር ልንጋራችሁ። አንደኛ፣ ስባማ አሳ ወይም ደግሞ ፋቲ ፊሽ የምንላቸው ናቸው። እንደ ሳልምንና ማካሬል ሰርድን ያሉ አሳዎች እነዚህ በኦሜጋ 3 ፋቲ አሲድ በኢፒኤ እናም በዲኤችኤ የበለጸጉ ሲሆን ይህም ትራይግሊሰራይድን የሚቀንስ የደም ግፊትን የሚቀንስ እናም የደም ቧንቧ ግድግዳ ላይ የቅባት ክምችት እንዳይፈጠር ይከላከላል። የአንቲ ኢንፍላማቶሪ ባህሪያት የደም ቧንቧዎችን ውስጣዊ ሽፋን ወይም ደግሞ ኢንዶቴሊምን ይከላከላሉ፣ የደም መርጋትን ይከላከላል፣ እናም አጠቃላይ የደም ስር ስራንም ያሻሽላሉ። ኦሜጋ ስሬዎች በሰውነት ውስጥ ያለውን ኢንፍላሜሽን በመቀነስና የኤልዲኤል ኮሌስትሮልን ኦክሳይድ እንዳይሆን በመከላከል የቅባት ክምችት እንዳይፈጠር ያደርጋሉ። ሁለተኛ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ እንጆሪ እናም ራስቤሪስ ያሉ የቤሪ ፍሬዎች ቤሪዎች እንደ አንቶሲያኒን ባሉ ከፍተኛ አንቲኦክሲዳንቶች የበለጸጉ ሲሆን ይህም ኦክሳይድ ውጥረትንና ኢንፍላሜሽንን ይቀንሳል። የደም ግፊትን የኤልዲኤል ኮሌስትሮል መጠንን እናም የኢንሱሊን ሴንሲቲቪቲን ያሻሽላሉ። አንቲ ኦክሲዳንቶች ፍሪ ራዲካሎችን በማስወገድ የደም ቧንቧ ግድግዳዎችን ጉዳት ይከላከላሉ እናም የደም ስሮችን ተለዋዋጭናም ንጹህ ያደርጋሉ። ሶስተኛ ቅጠላማ አረንጓዴ አትክልቶች ናቸው። እንደ ስፒናች፣ ጎመንናም አሩጓላ የምንላቸው እነዚህ እንግዲህ ወደ ናይትሪክ ኦክሳይድ የሚቀየር በናይትሬትስ የበለጸጉ ሲሆን ናይትሬትስ የደም ስሮችን የሚያዝናና እናም የደም ዝውውርን የሚያሻሽል ውህድ ነው። የደም ቧንቧ ግድግዳ ላይ የካልሲየም ክምችት እንዳይፈጠር የሚከላከል ቫይታሚን ኬን በውስጣቸውም በብዛት ይገኛል። በፋይበር የበለጸጉ በመሆናቸው በአንጀት ውስጥ ያለውን የኮሌስትሮል መጠንንም ይቀንሳል። ናይትሪክ ኦክሳይድ የደም ግፊትን ይቀንሳል እናም የኢንዶቴሊየም ተግባርን ያሻሽላል። ይህም የደም ቧንቧ ጥንካሬንናም የቅባት ክምችትንም ይቀንሳል አራተኛ ለውዝ ነው እንደ አልመንድ እናም ዋልነትስ ያሉ ለውዞችን መመገብ ለውዝ በጤናማ ቅባቶች በፋይበር በማግኒዥየም እናም በእጽዋት እስቴሮልን የያዙ ሲሆን ይህም የኤልዲኤል ኮሌስትሮልን ይቀንሳል የደም ቧንቧ የመለጠጥ ችሎታን ያሻሽላሉ እናም እንደ ሲአርፒ ሲ ሪያክቲቭ ፕሮቲን ያሉ የኢንፍላሜሽን ምልክቶችን ይቀንሳሉ በለውዝ ውስጥ የሚገኙት ሞኖ አንሳቹሬትድ ቅባቶችናም ኦሜጋ ስሪዎች የሊፒድ ፕሮፋይልን ያሻሽላሉ እናም የደም ቧንቧ ግድግዳዎችን ከጉዳት ይከላከላሉ። አምስተኛ አቮካዶ ነው። አቮካዶ በሞኖ አንሳቹሬትድ ቅባቶች የበለጸገ ሲሆን ይህም ኤልዲኤልን የሚቀንስና ኤችዲኤል ኮሌስትሮልን ግን ይጨምራል። የደም ግፊትን ለመቆጣጠር የሚረዳ ፖታሲየምንም በውስጡ በብዛት ይይዛል። እንደ ሉቲንናም ቫይታሚን ኢ ያሉ አንቲ ኦክሲዳንቶችንም ይዟል። ሞኖ አንሳቹሬትድ ቅባቶች የደም ቧንቧ እብጠትን ይቀንሳሉ እናም ኢንዶቴሊየምን ይደግፋሉ። ፖታሲየም ደግሞ የሶዲየምን በደምግፊት ላይ የሚያሳድረውን ተጽዕኖ ይከላከላል። ስድስተኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል የምንለው የወይራ ዘይት ወይም ደግሞ ኤክስትራ ቨርጂን ኦሊቭ ኦይል የምንለው ኢንፍላሜሽን እናም የኤልዲኤል ኦክሳይድን የሚቀንሱ ፖሊፊኖልስ እና ሞኖ አንሳቹሬትድ ቅባቶች በውስጡ በብዛት ይገኛል። ኤችዲኤል ተግባርን ያሻሽላል፣ ይህም ኮሌስትሮልን ከደም ቧንቧዎች ለማስወገድ ይረዳል። በኤክስትራቨርጂን ኦሊቭ ኦይል ውስጥ የሚገኙት ፖሊፊኖሎች የደም ቧንቧዎችን ሽፋን የሚከላከሉ እናም የኮሌስትሮል ፕሮፋይልን የሚያሻሽሉ ኃይለኛ አንቲኦክሲዳንቶች ናቸው። ሰባተኛ ሙሉ እህሎች ናቸው፣ እንደ ኦትስ፣ ቡናማ ሩዝ እናም ኪንዋ በተለይም በአጃ ውስጥ የሚገኘው ቤታ ግሉካን በሚሟሟ ፋይበር የበለጸጉ ሲሆን ይህም በአንጀት ውስጥ ካለው ኮሌስትሮል ጋር ይጣመራል። ጠቅላላ ወይም ደግሞ ቶታልና ኤልድኤል የኮሌስትሮል መጠንን ለመቀነስም ይረዳሉ። የሚሟሟ ፋይበር ኮሌስትሮልንና የሃሞት አሲዶችን በማጥመድ ሰውነት ተጨማሪ ኮሌስትሮልን ለመስራት እንዲጠቀም ያስገድደዋል። በዚህም የደም ውስጥ የኮሌስትሮል መጠንን ይቀንሳል። ስምንተኛ ጥራጥሬዎች ናቸው እንደ ባቄላ ምስር እናም ሽምብራ ያሉ ጥራጥሬዎች ጥራጥሬዎች በሚሟሟ ፋይበር በእጽዋት ፕሮቲንና በአንቲኦክሲዳንቶች የበለጸጉ ናቸው የኮሌስትሮል መጠንን ያሻሽላሉ እናም የደም ግፊትንም ይቀንሳሉ ጥራጥሬዎች ዝቅተኛ ግላይሲሚክ ኢንዴክስ እናም ከፍተኛ የፋይበር ይዘት ስላላቸው የኢንሱሊን መጨመርን እናም የኮሌስትሮል መሳብን ለመቀነስ ይረዳሉ ዘጠነኛ ጥቁር ቸኮሌት ነው 70 ፐርሰንት የሚሆነው እናም ከዚያ በላይ የኮኮዋ ይዘት ያለው ጥቁር ቸኮሌት። ጥቁር ቸኮሌት በተለይም ፍላቫኖልን በውስጡ በብዛት የሚገኝ ሲሆን ይህም የኢንዶቴሌምን ተግባርን የሚያሻሽል እናም የደም ግፊትን የሚቀንስ ፍላቮኖይድስን ይዟል። የደም ስር የመለጠጥ ችሎታን ያሻሽላል እናም የናይትሪክ ኦክሳይድ ምርትን የሚጨምራል። ፍላቮኖይድ ናይትሪክ ኦክሳይድ እንዲለቀቅ በማነሳሳት የደም ስሮች ዘና እንዲሉ እናም በብቃት እንዲሰሩም ይረዳሉ። አስረኛ አረንጓዴ ሻይ ነው። አረንጓዴ ሻይ ኤልድኤል ኮሌስትሮልን እናም የደም ግፊትን የሚቀንሱ ኃይለኛ አንቲኦክሲዳንቶች እንደ ካቴኪንን ይዟል። የስብ ሜታቦሊዝምን ያሻሽላል እናም የቅባት ክምችት እንዳይፈጠርም ይከላከላል። ካቴኪኖች የኦክሳይድ ውጥረትን እናም ኢንፍላሜሽንን ይቀንሳሉ። እነዚህም የአትሮስ ከለሮሲስ ወይም ደግሞ የቅባት ክምችት ዋና መንስኤዎች ናቸው ማለት ነው። ስለዚህ እነዚህ አስር ምግብና መጠጦች አትሮስ ከሎሮሲስን ወይም ደግሞ የደም ቧንቧ መዘጋትን የሚከላከሉ ለልብ በሽታ የመጋለጥ እድላችንን የሚቀንሱ ምግቦች ናቸው ማለት ነው። እነዚህ ምግቦች የልብ በሽታ ውስጥ ትልቅ ሚና የሚጫወተውን ኢንፍላሜሽንን ለመቀነስ ይረዳሉ። አንቲኢንፍላማቶሪ ባህሪያት አላቸው። ኮሌስትሮልንም ለመቆጣጠር ይረዳሉ። እነዚህን ምግቦች በአመጋገብ ውስጥ ማካተት ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስ እናም ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን ለመጨመርም ይረዳል። እነዚህ ምግቦች ጤናማ የደም ግፊት ደረጃንም ለመጠበቅ አስተዋጽኦ ያደርጋሉ። በእነዚህ ምግቦች የበለጸገ አመጋገብ አጠቃላይ የልብና የደም ስር ጤናንም ይደግፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለየኝ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ እመልስላችኋለሁኝ ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።